ተማሪዎች በንድፈ ሐሳብ ያገኙትን እውቀት በተግባር እንዲተገብሩ የአዋሳ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ተማሪዎች ማኅበር ጄሲሳ ከፍተኛ ሚና እየተጫወተ ቆይተዋል። በ2007 ዓ ም ምስረታውን ያደረገው ይህ ማህበር ዘንድሮ አስረኛ ዓመት የምስረታ ቀኑንና የፕሬስ ነጻነት ቀንን በተለያዩ ዝግጅቶች አክብረዋል። የዝግጅቱ አንድ አካል በሆነው የኪነ ጥበብ ሥራዎች አባላቱ ዕለቱን አድምቀውበታል። አንድ ለእናቱ በነበረው የኢትዮጵያ ቴሌቪዥን አባባ ተስፋዬ ልጆችዬ እያሉ መልእክት ልጆችን ሲመክሩ፣ በድረጀና ሀብቴ ቀልድ እልፍ ሳቆች ሲሰሙ፣ የመቶ 20 መዝናኛ ስንቁን ሰንቆ ሲቀርብ፣ ልዩ ድባብን በሚያስ ያስተጋባ መልክ የትውልዶች መታያ ሆኗል። አንዱ ለእውነት ያደረ ሙያውን አክባሪ ጋዜጠኛ ልክ ያልሆነ ድርጊት ሲሰራ እያየ ዝም ብሎ ማለፍ ባለመቻሉ በልሳኑ ቁስል ሊያክም በብዕሩ ደግ ቢሰራ ጥቅም ነካ ተብሎ ታሰረ። በሽልማት ተራ የሰላም እውነታዎችን ለማውራት ሰላምን ለማስረጽ በሰላም ደሞ ተምሳሌት የሆኑ ማህበረሰብ አካላትንና ብዙ ታሪክና ለወደፊትም ህልም ያላቸው አባቶች እዚሁ ይዛችሁ መጥታችሁ መማማሪያ እውቀታቸውን፣ ልምዳቸው፣ ግንዛቤያቸው እንዲሁም ደግሞ ራእያቸውን እንዲያሰርዙ ማድረጋችሁ እጅግ በጣም ደሰኛ የጀሲሳ የአስረኛ ዓመት የምስረታ በዓሉን ለማክበር ስንሰበሰብ ለየት የሚያደርገው ዘንድሮ ደግሞ የዓለም የፕሬስ ነፃነት ቀን የሚከበርበት እለት ነው። ሁለቱንም ትልልቅ ኩነቶችን በጋራ ነው እያከበርን የምንገኘው። ስለዚህ እንኳን ለዚህ ለከበረ ቀን በሰላም አደረሳችሁ ማለት እፈልጋለሁ። በጣም የምንኮራበት ማህበር ነው። ጀሲሳ የተለያዩ ፕሮግራሞች አለው። የተዘጋጀ ትልቅ ድግስም አለ። ያንን አሸናፊው ማን እንደሚሆን ይህን ሁሉ ስጦታ ይህን ሁሉ ገንዘብ እንግዲህ ማን ሰብስቦ ወደ ቤቱ ይዞ እንደሚገባ በኋላ አብረን የምናየው ነው የሚሆነው። በጉጉት የምንጠብቀው ነው የሚሆነው ማለት ነው። ሁላችሁንም ጥሪያችንን አክብራችሁ ስለተገኛችሁልን በሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነ ሰብ ኮሌጅ እና በራሴም ስም በድጋሚ ላመሰግናችሁ ወዳለው እንኳን አደረሰን እንኳን አብሮ አደረሰን። መልካም ፕሮግራም እንዲሆንልኝ እንዲሆንልን ይመኛለሁ። በፎቶ በዘጋቢ ፊልምና በአጭር ስነ ጽሁፍ ስራ በአባላቱ ለውድድር ተዘጋጅተው ያለፉ ስራዎች ለታዳሚያን ቀርበዋል። ማህበሩ አስረኛ የምስረታ በዓሉን ሲያከብር ከተለያዩ የሙያ ዘርፎች አርያ ይሆናሉ ያሏቸውን እንግዶች በዝግጅቱ ላይ በመጋበዝ ለእንዶቻቸው እንዲያካፍሉ አድርጓል። የፕረስ ነፃነት ቀንንም ከእንግዶቹ ጋር የፓናል ውይይት በማድረግ የግንዛቤ መፍጠሪያ መድረክ ለተማሪዎች ፈጥረውላቸዋል። የጋዜጠኝነትና ኮሚኒኬሽን ማህበር አስረኛ ዓመቱን እያከበረ ይገኛል። በዚህ አስረኛ ዓመት ደግሞ በጣም የተለያዩ ትልልቅ እንግዶችን ጠርተናል። እንደዚህ አይነት ማህበራት በተለይም ደግሞ ስለ ሰላምን የሚያነሱ የሚዘክሩ ለእኛም ደግሞ ለጋዜጠኝነት ተማሪዎች ብንጋብዛቸው እንደ አርአያ ይሆኑናል ብለን ያሰብናቸውን እንግዶች ለማምጣት ችለናል። ከነሱም ደግሞ ሰፊ የሆነ ልምድን ያገኘንበት ፕሮግራም ነው። በተለይም ደግሞ እንደነዚህ አይነት የተማሪዎች ማህበራት ኔትወርካቸውን እያሰፉ ተማሪዎቹ ደግሞ ከቲዎሪ ትምህርት ባለፈ በተግባር ምን ላይ ነው ያሉት እንዲነቃቆ የሚያደርግም ነው። እኔ ተማሪ በነበርኩበት ጊዜ በ1980ዎቹ አጋማሽ ላይ በአዲስ አበባ ዩኒቨርሲቲ ውስጥ የቋንቋና ጋዜጠኝነት የሚባል ዲፓርትመንት ነበር። የጋዜጠኝነት ዲፓርትመንት ብቻውን ችሎ የለም ነበር እና የምንማረው ከቋንቋ ጋር ነው። ከቋንቋንና ጋዜጠኝነትን አንድ ላይ ነው የምንማር ነበር እና የዛን ጊዜ እንዲህ አይነት ክበቦችን ክበብ ማህበርም አይደለም እንደ ክበብ ለመመስረት ሚኒ ሚዲያ ለመመስረት ጋዜጣ ለማሳተም ጥረት በምናደርግበት ጊዜ ፈቃድ አናገኘው ነበር። እንደውም ከበስተጀርባ ሌላ ምንድን ነው ያስቡት፣ ተብሎ ሌላ ችግር ውስጥ ሁሉ የገባንበት ጊዜ ነበር። የዛን ጊዜ ጊዜያት አልፈው ዛሬ ደግሞ ነፃ ሁነው ተማሪዎች በዩኒቨርስቲ ውስጥ ማህበር ሲያቋቁሙ የጋዜጠኝነትና ስነ ተግባቦት ኮሚኒኬሽን ማህበር አቋቁመው አስር ዓመት ሲሞላቸው በእነዚህ አስር ዓመታት ውስጥ ደግሞ ብዙ ልጆችን አፍርተው ብዙ እውቀት ሰጥተው ብዙ ልምድ እርስ በርሳቸውም ሆነ ከሌሎች አሁን እኔን ከአዲስ አበባ እዚህ ድረስ ጋብዘው ሌሎችም እንደዚህ ተጋባዦችን እያደረጉ የእውቀት ሽግግር የማድረግ የሙያ ክህሎትን የማሳደግ የመተዋወቅ ከዘርፉ ጋር አብሮ የመስራት ይሄ በጣም በጣም የሚያስቀና ነው። እኔ ቀናው በእኔ ጊዜ ስላልነበረ እና ትልቅ ለውጥ አለው። ይህ በጣም ጥሩ ነው፣ መቀጠል አለበት። የሐዋሳ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ተማሪዎች ማህበር ጄሲሳ አባላቱ በተለያዩ መንገዶች ትምህርቶቻቸውን በተግባር እንዲገልጡ በር ይከፍታል። እንዲሁም ስራዎቻቸውን በተለያዩ ዝግጅቶች ላይ እንዲያቀርቡ ያስችላል። የሐዋሳ ዩኒቨርሲቲ ጋዜጠኝነትና ስነ ተግባቦት ተማሪዎች ማህበር ጄሲሳ የተመሰረተበትን አስረኛ ዓመት ክብረ በዓል አስመልክቶ ሚያዚያን በተለያዩ ዝግጅቶች እያሳለፈ ይገኛል። የመጀመሪያ መጀመሪያ መርሃ ግብሩን ሚያዝያ ስድስት ቀን በበጎ አድራጎት ክፍሉ ከአባላቱ ጋር በመሆን በሐዋሳ ብራይት ኦቲዝም ሴንተር ተገኝተዋል። በሁለቱም ስለ ኦቲዝም ግንዛቤ ማስጨበጫ አጠር ያለ ገለጻ በተቋሙ ኮርዲኔተር አቶ አስቻለው መለጠ ተሰጥቷል። በማዕከሉ በዋናነት የሚሰጣቸውን አገልግሎት መካከል የአካዳሚክስ እና ቴራፒ፣ የወላጅ ካውንስሊንግ እንዲሁም የግንዛቤ ማስጨበጫ እንቅስቃሴዎች ተጠቃሽ ናቸው። እኛ ሁሌ እሁድ እሁድ ፕሮግራም እናዘጋጃለን። በጣም በተጣበበ ስኬጁል ውስጥ ፈተና እያለን እንዴትም እንዴትም አድርገን ገስት ሴኪር አድርገን ፕሮግራም እናዘጋጃለን። እሁድ እሁድ ኦንላይን ቶክሾ ማለት ነው እና ኮንሲስተንታችንን የእኛን ኮፒ ቢያደርጉትና እዛም እንደዚህ አይነት ሌሎች ዩኒቨርሲቲዎች ላይ እንደዚህ ቢጀመር፣ በተጨማሪም ደግሞ አብሮ መስራትን እናስተምራለን። በጣም እንግዲህ እንዳያችሁት ነው፣ ከአውራምባ ማህበረሰብ ነው እንግዶችን የጋበዝ ነው፣ መስራቹን የጋበዝ ነው። በተጨማሪም ደግሞ ጥበቡ በለጠን ጋብዘን ነበር የህዱ ሬዲዮ ዋና ስራ አስፈጻሚ አሁን ላይ ማለት ነው። እና አብሮ መስራትን ከሁሉም ጋር በቃ ከተለያዩ ማህበረሰብ ዩኒቨርሲቲ ውስጥ እንግዲህ ከተለያዩ ማህበረሰብ ይመጣሉ። አንዳንዶም ከአውራምባ ማህበረሰብ ነው የመጣችሁና፣ እነሱን ከኦሮሚያ ከሁሉም ጥግ ላይ ያሉትን ተማሪዎችን አንድ ላይ አቀላጥፎ በቃ በስነ ስርዓት ሰላም፣ በሆነ መንገድ እንትን ማድረግ ነውና ሞር ካየኸው ኢቨንቱንም አድማጮች በሚያዩት ጊዜ አይ ነው ስለ ሰላም ነው እየሰበክን ያለ ነው። ጋዜጠኞች እንደ መሆናችን አንጻርም ሰላም ነው መስበክ ያለብን። ና ይህን ይመስል ነበር ፕሮግራሙ። ጀሲሳ እንግዲህ አስረኛ አመቱን ያከብራል ስንል ላለፉት አስርት አመታት በሐዋሳ ዩኒቨርሲቲ ውስጥ የጋዜጠኝነትን ሙያ ልምምድ እያሳደገ የመጣ ነው። ተማሪዎች የበለጠ የመናገር ስራዎቻቸውን የማቅረብ ጥያቄዎችን የማውጣት ኦንላይንም ቶክሾ እናዘጋጃለን፣ እንደዚሁም ደግሞ በአካል የምናገኛቸውንም ሰዎችም ጭምር። ስለዚህ ለተማሪዎቹ ነጻ የሆነ መድረክ ነው የሚሰጠው፣ ራሳቸውን የሚያወጡበት። ከዛም ባለፈ ደግሞ ማህበሩ እስከዛሬ ሲቆይ የሰራቸውን ስራዎችም በይበልጥ እውቅናንም ከፍ ለማድረግ አስረኛ ዓመቱን በትልቁ ነው ለመዘከር ነገር ታስቦ ሲሰራ የነበረው የዛሬዋ የመጨረሻው መደምደሚያ ፕሮግራም ነው እንጂ ከዛ ባለፈ የሄድን የተለያዩ ድርጅቶችን መጎብኘት፣ ውድድሮችን ማዘጋጀት፣ ዛሬ ይፋ የሆነውንም ጨምሮ ሰፊ ስራዎች ነው በጀሲሳ ሲሰሩ የቆዩት። የነዛ ደግሞ የመጨረሻው የመደምደሚያውን በዓለም አቀፉ የፕሬስ ቀን ሚያዝያ 25 ተገናኝተን በአንድ ላይ ደመቅ ባለ ሁኔታ እያከበር ነው ነው ያለን። ከዚህ በፊት ስንቀበል ጄሲሳን የነበረው ትንሽ ቀዝቀዝ እያለ ነበረ ተማሪዎች በደንብ እንዲሳተፉ ቲዎሪ ላይ የምንማረውን ወደ ፕራክቲስ እንዲቀይሩ የማድረግ ስነ ስርዓት ነበረ። ከዛ ቀስ በቀስ የኦንላይን ፕሮግራማችን ትንሽ ዳከም ብሎ የነበረውን የኦንላይን ፕሮግራማችንን እሱን አስቀጠል ነው። የተለያዩ ጋዜጠኞችን እየጋበዝን ሁሌ እሁድ እሁድ ኮንሲስተንት በሆነ ፕሮግራም የተለያዩ ጋዜጠኞችን እየጋበዝን እናሳትፋቸዋለን። ስመጥር የሆኑ ጋዜጠኞችን ጠርተናል። ከዚህ በፊት ተማሪዎች ኢንተረስታቸው እንዲጨምር በትምህርቱም እንዲሁም ደግሞ ትምህርት ላይ የተማሩትን ወደ ፕራክቲስ እንዲቀይሩት የተለያዩ ቴክኒኮችን እየተጠቀም እንት እናደረጋለን። እና እንደ ሌሎች ማህበር እንግዲህ ፐብሊክ ሪሌሽን ፐብሊክ ሪሌሽን ብለን አስቀምጠን ፕሬዚደንት ቫይስ ፕሬዚደንት፣ ሴክሬታሪ የተለያዩ ኮሚቴዎችን አስቀምጠን እየቀጠል እንገኛለን። ሐዋሳ ዩኒቨርሲቲ ውስጥ ያየሁት እንግዲህ በዶኪሜንታሪ ፊልም ውድድር እንደዚሁም ደግሞ በስክሪፕት ውድድር ተደርጎ የገንዘብ ሽልማት ለተማሪዎች ትልልቅ ብር ናቸው ለተማሪ እና እነዚህ ሽልማቶች ማግኘት ይሄ ደግሞ በየአመቱ የሚቀጥል መሆኑ የበለጠ የሐዋሳን ዩኒቨርሲቲ የጥበባት የጋዜጠኝነት የስነ ተግባቦት የኮሚኒኬሽን ማዕከል እያደረጋት ለሌላውም ለሌሎች ዩኒቨርሲቲዎችም ለሌሎች የትምህርት ተቋማትም ጥሩ ምሳሌ እየሆነ እና የሚስፋፋበት ሁኔታ ይፈጠራል የሚል እምነት አለኝ። አሁን ማየው በጣም ትልቅ ተስፋ ነው ያየሁት። የተማሪዎቹ ንቃት፣ የእርስ በርስ መግባባታቸው፣ የሚሰሯቸው የሚያቀርቧቸው ነገሮች በሙሉ እጅግ ስሜትን የሚነካ የተካኑ የሚመስሉ ብዙ ልምድ ያላቸው ሬዲዮ ላይ ቴሌቪዥን ላይ የሰሩ የሚመስሉ ልጆች ናቸው ከሁሉ ነገራቸው ሲታይ። ስለዚህ ትምህርት ክፍሉም ምን ያህል ለተማሪዎቹ ትምህርቱን እየሰጠ እንደሆነ በደንብ ልጆቹን እያበቃቸው እንደሆነ ከመምህራንና የተማሪዎች ግንኙነትን ስታይ የእውቀት ሽግግሩ በደንብ እየተሰራ መሆኑን ያሳያል። ዩኒቨርስቲው ትልቅ ትልቅ ተምሳሌት ሆኖ ነው ያገኘው። ጋዜጠኛ ጋዜጠኛ ጋዜጠኛ በመድረኩ ከተገኙ እንግዶች መካከል የአውራምባ ማህበረሰብ መስራች የሆኑት የክብር ዶክተር ዙምራ ኑሩ አንዱ ናቸው። ለታዳሚያን ልምዶቻቸውን አካፍለዋል። ትግሌንና የለፋበትን ሁኔታ ለወንድሞች ለእህቶች ለማቅረብ እፈልጋለሁ። መነሻ ያን ፈጣሪ ትዕዛዝ ነው ብዬ ነው የሚይዘው። ይህን ያልኩበት ከመነሻዬም ሳየው ባለፈውም ሳየው በእኔ የሚታለፍ አልነበረም። ሳይታጠፍ እዚህ በመድረሱ የአንድ ፈጣሪ ትዕዛዝ ነው ብዬ ነው የሚይዘው። እናቴ እንደምትለኝ በስድስት ወሩ ቁሙ ወዷል። በሁለት ዓመቱ የመጠየቅ መመለስ አቅሞ እንደ ትልቅ ሰው ነበር። በአራት ዓመት እድሜው ስለ ሰው ልጆች ማኅበራዊ ኑሮ ይጠይቅ ነበር ትለኛለኝ። መጠየቅን አውቃለሁ ቃለሁ እድሜን ያን ጊዜ አላውቅም እና የሁለት ዓመቱን ልተወው እና በአራት ዓመት እድሜ ያለውን ልግለጥ በአራት ዓመት እድሜ አራት ነገሮችን አይቻለሁ። የሰው ልጆች ከሚሰሩት ከሚያደርጉት፣ ከሚናገሩት መሰራት የሚገባው ቀርቶ መሰራት የማይገባው ነገር ሲሰራ እያየው ይህ ነገር ምንድን ነው ለምን እያልኩ ነው ጥያቄ ሴት በሴትነቷ እናት ናት፣ ወንድ በወንድነቱ አባት ነው። እኩል ናቸው፣ ግን ሴቷን ደግሞ ጊዜት ወንዱ እንዳዛብ የሆነበት ነገር በምንድን ነው? ብንፈልግ የምንሰድባት፣ ብንፈልግ የምንረግማት ብንፈልግ ምንደበድባት ብንፈልግ ውጭ ልኝ ተቤት ብለን እሷን አስወጥተን ደጃፍ ዘብተንባት የምናሄድ እናት የሆነችው በምንድን ነው? በጉልበት ነው። በጉልበት ከሆነ ትርፍ ጉልበታችን ለስራ እናውለው። እናት እናት ናት፣ አባት አባት ነው። እኩል ናቸው። እናት ወለለችበትም አባት የለም፣ አባት ወለለበትም እናት የለችም። እኩል ናቸው። ሚስቶቻችን ስንል ባይድ ይመስለውን እንደው እናቶቻችንም በላቸው ነው። ሌላው ጠብስታካቸው ተምድረገጥ መወገድ አለበት። ሰላምን ዘርግተን ገነትን ፈጥረን መድ አለበት። በዕለቱም በአጭር ዘጋቢ ፊልምና በሥነ ጽሑፍ ተወዳድረው ከአንደኛ እስከ ሦስተኛ ለወጡ ተማሪዎች የብር ሽልማት ተበርክቷል። የጋዜጠኝነት ሙያን በተግባር እንዲከውኑ ማኅበሩ የተጫወተው ሚና የጎላ ስለመሆኑም ተሸላሚ ተማሪዎች ሀሳባቸውን አጋርተዋል። ለእኛም በጣም አስተዋጽኦ እያደረገልን ያለ ማህበር ነው። ኮንፊደንሳችን እንድንገነባ እና አቅማችንን እንድናሳይ የሚያደርግ ማህበር ነው ብዬ አስባለሁ። እና እኔ የተወዳደርኩበት ዘርፍ በፊቸር ራይቲንግ ነውና ያለኝን ተስጦ እንዳሳይ እንዲሁም የመጣውበትን ማህበረሰብ እንዳስተዋወቅ ያደረገኝ ማህበር ነው ይህ ማህበር። የኔ ፊቸር ራይቲንግ የሚያጠነጥነው ስለ ተገለሉ ጉሳዎች ወይም በአካባቢያችን ላይ እኔ በመጣውበት አካባቢ ስላሉት የመንጃ ማህበረሰቦች ነው እና ስለ እነዛ ሰዎች እንዳስተዋውቅ እና ስላላቸው አቅም እንዳስተዋውቅ ረድቶኛል። እና ማህበሩ አሪፍ ነገሮችን እያደረገ ነው ያለው እና ከዚህም በላይ ማህበሩ ማድረግ የሚችል ማህበር ነው ብዬ አስባለሁ። ቢኮዝ ብዙ ነገሮችን እያደረገ ነው። ከታዋቂ ሰዎች ጋር እያስተዋወቀን ነው። እኔ የተወዳደርኩበት ዘርፍ ደግሞ የፊቸር ስቶሪ የምንለው በፊቸር መልክ አንድን አካባቢ ነው ለማስቃኘት የፈለግኩት። በጽሁፌ ውስጥ የአውራምባ ማህበረሰብ ተካትቶ ነበረ። የአውራምባ ማህበረሰብ ሰላምን ፍለጋ በሚል ነው ርዕሱ የተወዳደርኩበትና፣ ሰላምን ፍለጋ ምን ያደርጋል? በየ15 ቀን የቤተሰቡ ውይይት ያደርጋል አመት በላይ ሙሉ ሲሻገር ማህበረሰቡ ምንም አይነት እዛ አካባቢ ፖሊስ ጣቢያ የለም፣ ፍርድ ቤት የለም። ስለዚህ ሰላማዊ ኑሮውን ነው ሁሉም የሰው ልጆች እህት ወንድም ተባብሎ የሚኖር ማህበረሰብ ነው እና እነዚህ አይነት ሰላምን ፍለጋ እስከምን ምን ጥግ ነው የሄዱት፣ ለሌሎቻችን በምን አይነት መንገድ ነው መማሪያ የሚሆኑት ሚሉትን ምስል ከሳች በሆነ መንገድ ሰላምን ፍለጋ በሚል ሰላምን ፍለጋ የሚለው የተወሰደው ሰላምን ፍለጋ የሚል የቤተሰቡ ውይይት በሰላምን ፍለጋ የተሰየመ ስለነበረ ነው። እሱን ነው በጽሁፍ መንገድ መንገድ ያቀረብኩት እንግዲህ አሸናፊ ሁኛለሁ። እነዚህ ልጆች ሲደገፉ በጣም ትልቅ ቦታ መድረስ የሚችሉ ናቸው። ያለፈው አመት ላይ እንደዚሁ የተቸገሩትን ልጆች ዘንድሮ ልክ በፋሲካ በዓል ቤተሰቦቻቸው ጋር መሄድ ማይችሉትን እኛ ጋር ጋብዘን በዓሉን ከኛ ጋር እንዲያሳልፉ ሲናደርግ የተሰማኝ ደስታ ሊነግር አልችልም። ከክርስትና ሃይማኖት ብቻ ሳይሆን ከእስልምና ሀይማኖት ጋር ሁሉ ተያይዞ ያሉ በዓሉን ከኛ ጋር አክብሯል። አምና እንደዚሁ ከጦርነት ያለባቸው አካባቢዎች ላይ የነበሩ ቤተሰቦቻቸው መምጣት ስላቃታቸው ልጆቹ ከኛ ጋር እንዲያሳልፉ አስመርቀን ልብስ ገዝተንላቸው ቤተሰብ ሊያደርጉ የሚችላቸው ነገሮች ሁሉ አድርገን ከነሱ ጋር ያሳለፍ ነው እና እያበረታተናቸው ነው። ልጆቹ ትልቅ ነገር መስራት ለትልቅ ቦታ የሚታጩ ትልቅ ነገር ሊያደርጉ የሚችሉ ልጆች ናቸው ብዬ ነው አስበው። እንግዲህ ለአስረኛ ዓመት ስናከብር ለነሱ መናገር የሚፈልገው ነገር ለነሱም ለሌሎቹ ማለት ነው ከአፋቸው ጫፍ እና ከእስክሪብቶቻቸው ጫፍ ክፉ ነገር እንዳይወጣ ማላ እንዲያደርጉ ነበር ሳበረታታቸው ነው የነበሩ። ከነሱ አፍ የሚወጣው በአሁኑ ሰዓት ጥሩ ነገር ሳይሆን መጥፎ ነገር ነው በጣም የሚወሰደው። ስለዚህ ካልተናገረ አይወሰድም፣ ካልጻፍክም አይነበብም። ስለዚህ ላለመናገርም ላለመጻፍም ማላ ወይም ቃል መግባት አለባቸው ብዬ ነው ማስቡ። እነሱ ብቻ ሳይሆን ሁላችንም የጋዜጠኝነት ትምህርት የሚወስዱ ተማሪዎች አሉት በተለያዩ የሀገራችን ዩኒቨርስቲ አሉና ሁሉንም ሀገር አቀፍ የሆነ የተማሪዎች ማህበር ሙያቸውን ከጅምሩ ወደ ሙያው ገብተው ከሚያጋጥሟቸው ነገሮች በፊት እንደ ቅድሚያ ሊሰሩባቸው የሚገቡ ስራዎችን ከተለያዩ ዩኒቨርሲቲዎች የተውጣጡ ተማሪዎች ደግሞ ኔትወርካቸውን አስፍተው በየሁሉም ዩኒቨርሲቲ አሁን ሙከራዎች አሉ። ከኛ ባለፈው አመት ባሳለፍ ነው። በዚህኛው ሳምንት ውስጥ የልምድ ልውውጥ ብለው ከወራቤ ዩኒቨርሲቲ የመጡ ነበሩ። እንዲሁም ደግሞ ባህርዳርን ዩኒቨርሲቲ ጨምሮ በየሁሉም ይሄ የጀሲሳ የምንለው የጋዜጠኝነት ተማሪዎች ማህበር እየተስፋፋ ነውና፣ እሱም ደግሞ ሰፋ ብሎ የሁላችንም ጠቅላላ ማህበር እንደ ሀገር አቀፍ ለመሆን እየሰራ ያለነው እኛ ደግሞ ስንወጣ ማህበር ስለሆነ ክበብ ብቻ አይደለም። እዚህጋ ትተነው አይደለም የምንወጣው። ዘንድሮ ተመራቂ ተማሪ ነኝ፣ ግን ወጥቼም እነዚህ አይነት ነገሮች የዚህ አንድ አካል ነኝ ያለ የጀሲሳ አንድ አካል ነኝና፣ እሱን ለማጠንከር ነው የምናስበው፣ እንደ ሀገር አቀፍ ማዕቀፍ እንዲኖረው ሀዋሳ የደቡብ ሚዲያ መገናኛ ብዙኃን የሚገኝበት በጣም ብዙ የብሔር ብሔረሰቦች በቁጥርም ያሉበት በጣም ብዙ መልካም ምድራዊ ታሪኮች ያሉበት የቱሪዝም ማዕከል የሆነ ለጋዜጠኝነት ስራ እጅግ ምቹ የሆነ ለቱሪዝም ምቹ የሆነ አካባቢ ነው ራሱ ተፈጥሮ። ስለዚህ ይሄ ማህበር ጋዜጠኝነትና የኮሚኒኬሽን የማህበሩ የአስር አመቱን ጉዞ ስናይ ልጆቹ የሚሰለጥኑበት ተግባራዊ ስራ የሚሰሩበት ማዕከልም ሚዲያ አላቸው ማለት ነው። አዋሳላ እና አድለኞች ናቸው። እንደገና ደግሞ እውቀታቸውን አጎልብተው ለሌሎች ሚዲያዎችም አይደለም ኢትዮጵያ ውስጥ በሌሎች ዓለም አቀፍ ሚዲያዎች ከሀገራቸውም ወጥተው የሚሰሩባቸው መንገዶች የሚፈጥርበት ትልቅ ማዕከል ያለበት ስለሆነ ዛሬ ያየነው መድረክ ተስፋ ሰጪ። እነዚህ ልጆች አስር ዓመት ማህበርን አስር ዓመት ማቆየት በራሱ በጣም በጣም ትልቅ ትጋት፣ ትልቅ ትዕግስት ይጠይቃል እና በቅብብሎሽ እዚህ ስላደረሱ በጣም የሚመሰግኑ ናቸው። የማለስልጣኑን ጡጫ ያድማ በታኙን ቆሙ የሚጋፈት ከሞጋ